በጣም እጅግ በጣም ምን ያክል ስቃይ ሲያደርሱባት በየደቂቃው እሱ እንግዲህ ሽፍት እየቀያየረ የሚጠብቃት የወንድ መጫወቻን እንግዲህ ሴት ልጅ ናት። ምን ያክል ጥቃት እንዳደረሱባት እንግዲህ ከራሱ አንደበት እየሰማን ነው። የአረመኔ ጥግ የጨከኝ ጨከኝ እህት እኮ ይኖራቸዋል። ወንድም እህት፣ እናት አላቸው እንደዚህ የሚያደርጉ ሰዎች ግን እግዚአብሔር የእጃቸውን ይስጣቸው። አሁን እግዚአብሔር ይመስገን እሷ ህይወቷ ስላለች ብቻ ያው ታገግማለች። እግዚአብሔር ይመስገን ማለት ነው። ህይወቷ ካለ እግዚአብሔርን ማመስገን ነው። ሙታለች እየተባለ በውሸት ዜና እየሰራባት የነበረው መስፍን እንግዲህ በስሟ ገንትኗን ንብረቷን ሁሉ እንትን ለማለት ብዙ ነገር እያለባት የነበረው መስፍን እንግዲህ ቅሌቱን አቅፎ ይቀመጥ ማለት ነው። ያው ብዙም ጉዳትን ቢያደርሱባት እግዚአብሔር ይመስገን። አሁን ደግሞ ትልቁ ነገር ወንድማ ወንድማ ነገር ነው ያሳሰባት ምስኪን ምንም ቢሆን ያ ወንድሟም እየተሰቃየ እንዳለ ግን አሁን እሷ ከተገኘች ደግሞ በቀጣይ እንግዲህ ወንድሟንም እንደሚያገኙት ምንም ጥርጣር የለም። ምክንያቱም ይችላሉ ልውልና ዘላለም ይችላሉ ይችላሉ። ሁልጊዜም በየትኛውም ቦታም በሄዱበት ሁሉ እመብርሃን ከፊታቸው ትቅደም ያሰቡትን ሁሉ ይሳካላችሁ እያላችሁ ጸሎት አድርጉላቸው። ጀግና ናቸው በጣም እግዚአብሔርን ለሰው ልጅ ይሄ ሁሉ ግፍ ይሄ ሁሉ እንትን እየደረሰባቸው እነሱ ግን ምንም ነገር ሳይመስላቸው እንግዲህ እህታችን አምጥተዋታል። እግዚአብሔር ይመስገን ከእነሱ እጅ ስለገባች እጅግ በጣም ደስ ብሎኛል። የመስፍንን ቅሌት እንግዲህ በመጨረሻም ውርደቱን ተቀብሏል ማለት ነው። አሁን ቀጥ ብሎ እንግዲህ የልጆቹን ንብረታቸውን መመለስ በመጀመሪያ ወንድሟ መገኘት አለበት። ከዛ ሲቀጥል ደግሞ እስካሁን ላሰቃያት እስካሁን ላደረሱባት እንግዲህ ጠብቁ የተባሉት ወንዶች ራሱ እየተፈራረቁ ሲጫወቱባት እንደነበረ እራሷም ተናግራለች። እንግዲህ ያው ሴት ስትሆኑ ብዙ ጫና ይበዛባቸዋል። ብቻ ለበጎ ነው ብላችሁ አስቡት። እግዚአብሔር ይመስገን ህይወቷ እስካለ ድረስ ምንም ማለት ምንም እንኳን እንትን ቢሉባት እግዚአብሔር ይመስገን ማለት ነው። ከዚህ ውጭ ሌላ ምንም ማለት ስለማንችል ማለት ነው። ሲቀጥል ደግሞ ዘላለም እና ልውል እንግዲህ ይችን ጉዳይ ከመጣበት ጀምሮ በጣም እጅግ በጣም እየደከሙ እየለፉ የነበሩት በመጨረሻም ደግሞ የእናንተም ጸሎት የእነሱም ድካማቸው ከንቱ አልቀረም፣ ፍሬ አፍርቷል ማለት ነው። በቀጣይ ደግሞ ወንድሟ በምን አይነት ሁኔታ እንዳለ እንግዲህ ፈጣሪ ነው የሚያውቀው። ሲቀጥል አሁን ማህሌት ስለተገኘች ተስፋ እየቆረጠ ይመጣል ብዬ ተስፋ አደርጋለሁ። ሰውየው አረመኔ ነው፣ ጨካኝ ነው። አንድ ቤት ነበርን ብላለች። ከዛ በኋላ ደግሞ እየደረሱባቸው ምናምን ሲመጡ ወንድሟን ወደ ሌላ ቦታ እንዳዟዟሩት ነው የተናገረችው። እንግዲህ ያው በምን አይነት ሁኔታ እንዳለ ፈጣሪ ነው የሚያውቀው። ብቻ የመስፍን ስራ እንግዲህ፣ የመስፍን ጨካኝ ይሄ ሰው ነው ብላችሁ እንዳታስቡ፣ የሰው አውሬ። እንኳን አውሬ ይራራላ። አውሬ እንኳን የሆነ እንትን ስትሉት የሆነ እንትን ምናምን ትንሽ የሚራራችሁ ነገር አለ። ይሄ ግን ከሰው ተፈጥሮ ገንዘብና ገንዘብ እያሳደደ ይሄን ያክል በዛ ላይ ደግሞ በሱ ዙሪያ እንግዲህ እያሰማራቸው የነበሩት ከወንድም እስከ እንትን ከሽማግሌ እስከ ዶክተር ከምን እሱ የእሱ ብር እየገዛ የሰውን ሕይወት ሁሉ ያበላሸ ሰው ነው። ለምንም የማይራራ ሰው ነው። ሰው ከሱ ምንም ነገር አንጠብቅም። ያው ጨካኝና አረመኔ እንደሆነ በደንብ ሁላችንም እናውቃለን። ግን በመጨረሻም እንግዲህ ወንዶቹ ጀግኖቹ ያሰቡት ስለተሳካላቸው፣ ልፋታቸው ስለቆጠረላቸው እግዚአብሔር ይመስገን። አሁን ደግሞ ወንድማ ደግሞ በምን አይነት ሁኔታ እንዳለ እንግዲህ እሱም ቢያገኙ ደግሞ የእውነት እጥፍ እጥፍ እጥፍ ደስታ ይመጣል ማለት ነው። ያው ብቻ አሁን ሲቀጥል ሰውዬው አሁን ተስፋ የሚቆርጥ ይመስለኛል። ምክንያቱም ዋና ማህሌት ከተገኘች ካሁን በኋላ ምንም አይነት ነገር ማግኘት ስለማይችል ንብረት፣ ምንም ምንም የሚለው ነገር እሷ ልጅቷ በህይወት ስላለች ካሁን በኋላ ይህን ያክል መቶ ሺህ በሁለት መቶ የሚከፍለው ለእያንዳንዱ ሰራተኛ ስለማያገኝ ካሁን በኋላ ልጁን ይለቀዋል ብለን ተስፋ እናደርጋለን። ምክንያቱም ብር ከሌለው የሚከፍላቸው ሰው ነገሩ ቆም ብለን ስናስብ የማህሌት እና የወንድሟ ወይም የነሱ የሁለት ሰው ንብረት ብቻ ይህ ሁሉ ብር ይሆናል ብዬ አላስብም። ሌላም ከጀርባ ብዙ ነገር እየሰራ ያለ ሰው ነው። አሁን እነ ልውል በዚህ ጉዳይ ላይ እነሱን ትስላሉብን ነው እንጂ በደንብ ጠለቅ አድርጎ ይህን ሰውዬ ቢመረምሩት ስንቶች ነው እንደ ማህሌትና እንደ ወንድሟ አግቶ ንብረታቸውን ለመውረስ በቤቱ አስቀምጦም ሊሆን ይችላል፣ ይሄ ሰውዬ ማለት ነው። ምክንያቱም እሱ የሚፈልገው ገንዘብ እና ገንዘብ ብቻ ነው። ከዛ ውጭ በምንም ነገር የሚደራደር ሰው ስላልሆነ ይሄንንም ራሱ ጠበቅ አድርገው የሆነ የሚመረምር ሰው ይዘው እንትን ቢሉት እርግጠኛ ነኝ ከልክ እንደ ማህሌት እና እንደ ወንድሟ አግቶ ገንዘባቸውን እንደዚህ ለመውረስ እያሰቃየ የሚኖር ሰው ሊኖር ይችላል። ያው በዚህ ስራ ተሰማርቶ ስለሚሰራ አያደርግም ብላችሁ አታስቡ፣ ያደርገዋል ማለት ነው። ምክንያቱም ሰውየው መስፍን ነው ማለት ነው። በመጨረሻም እንግዲህ ሲንፈቱን አምኖ ወንድሟን መልቀቅ አለበት ወደደም ጠላም ማለት ነው። ያው እሱ ባይገኝም እሱም ታያላችሁ፣ አያመልጥም። ማንም ሰው ከህግ የሚያመልጥ ነገር የለም። እውነቷ እስከምትወጣ ድረስ እግዚአብሔር ቀኑን እንትን እስከሚልለት ድረስ ይሯሯጥ ከዛ በኋላ ደግሞ ይገኛል። እስካሁን ድረስ ለማህሌት ላሰቃያት፣ እስካሁን ድረስ ይሄ ሁለት አመት ምናምን አይደለም። ሁለት አመት ይቅርና ለአንድ ሁለት ሳምንት እንኳን ታግታችሁ ቤት ውስጥ ተዘግቶባችሁ እንዴት እንደሚጨንቅ እኛ እናውቀዋለን። ይሄ አረመኔ ግን ይሄ ሁሉ አመታት በዛ ላይ በተለያዩ ወንዶች በሚጠብቁ ወንዶች እየገቡ እየተጫወቱባት ወይ መዳን ያለን ብቻ ከባድ ነው በጣም ከሚባለው በላይ ከባድ ነው ከባድ ነው በጣም ምን አይነት ጭንቀት እንዳሳለፈች ልጅቷ እንግዲህ ራሷም ስታወራ በጣም የሆነ አንጀታችሁ ነው የምትበላችሁ ራሴን ለማጥፋት ስንት ጊዜ ሞክሬያለሁ ብላለች ሲቀጥል ደግሞ የሰውየው የጨካኝነት አረመኔ ስለሆነ ተውት። እሱ መስፍን የተባለው በጣም አረመኔ እንደሆነ እናውቃለን ግን ቢያንስ የሚጣብቁት ሰዎች እንኳን እንደው የሚራራ ሰው እንኳን አንድ አንድ ሰው እንኳን ይጥፋ። አሁን እነዚህ ሰዎች በመጨረሻ እንደዚህ ቅሌታቸው ሲወጣባቸው ሁሉም ተይዞ እስር ቤት ሲገባ በዛ ሰዓት ምን እንደሚለፈልፍ ይታያል። እህት አለው ወንድም አለው እናት አለው ልክ በልክ ይቺ ልጅና ወንድሟ እንደሚያንገላቱት በእነሱ ቤተሰቦች ሂደው እንደዚህ ቢሰቃዩ ምን ያክል እንደሚያም እናቃለን አንዳንድ ገገማ ብሩን ብቻ ነው እንጂ የሚያሳድደው ነገ የጧት የኔ እናት ወይም እህቴ እንደዚህ ትሆናለች ብሎ የሚያስብ ሰው የለም እንጂ ጭንቅላታቸው ሁሉም በብር በብር እየተመረዙ ናቸው። ገንዘብ ብቻ አሳዳጅ ስለሆኑ በመስፍን ዙሪያ እንግዲህ በጣም ብዙ ሰዎች በዚህ ወንጀል በብር እየተገዙ የገቡ ሰዎች አሉ። እነሱም የሚለፈልፉት ስለ ችግራቸው ስለምናቸው ነው። ዞሮ ዞሮ ማህሌት ስለተገኘች ካሁን በኋላ ምን ምን አይነት ምላሽ እንደሚሰጡ እንግዲህ ተይዘው ይለፈልፋል። ሁሉም የየራሱ እስካሁን ድረስ ላደረሱባት ስቃይ ሁሉ ማንም ሰው መክፈል አለበት ማለት ነው፣ መቀጣት አለበት። እንደዚህ በቀላሉ የሚተው ነገር አይደለም። የሰው ህይወት እያበላሹ ገንዘብ እያሳደዱ ከሰው ህይወት ይልቅ ገንዘብን አስበልጠው። አረመኔነት በተሞላበት እጅግ በጣም አሳዛኝ እና ከባድ የሆነ ችግር እንኳን ብታሳልፍም ሰዎቹ ቢያንስ የመስፍን እንትን ተውት እና የሚጠብቋት እንኳን ምን ያክል አረመኔ ጨካኝ እንደሆኑ ስታወራ ራሱ በጣም እንትናችሁ ነው የምትነካችሁ። በቃ በጣም ነው የምታሳዝነው ብቻ ህይወቷ ስላለ እግዚአብሔር ይመስገን ማለት ነው። ሌላ ነገር ምንም ማለት አይቻልም። ብዙ ችግርን ብታሳልፍም አሁን ላይ ቁማ እንደዚህ እኔ ሁል ጊዜ እንደምላችሁ እግዚአብሔርን ነው ምላችሁ መታ እንደዚህ አንድ በአንድ በቷ እነ ልውልን የምታመሰግንበት ቀንን ከእግዚአብሔር በታች ልውልና ዘላለም እንዲሁም ከጀርባ ያሉት በጣም መመስገን ያለባቸው ሰዎች ናቸውና እነሱ ናቸው ህይወቷን እንደዚህ አሁን ላይ እንድትተነፍስ ያደረጓት፣ እነሱ ናቸው እና ለእነሱ ማመስገን እነሱን ማመስገን ቃላት ቃላት ቃላት ያጥረኛል። የእውነት እጅግ በጣም መመስገን ያለባቸው ልጆች ናቸው። በጣም ደክመዋል፣ በጣም ለፍተዋል እስካሁን ድረስ ብቻ። እግዚአብሔር ይስጣቸው፣ ክፉ ነገር አይንካቸው ከመስፍን ይሄ አውሬ የተባለ ሰውዬ እንደው ወደ እነሱ ሲያስብ ራሱ አይኑን እንትኑን የያዘላቸው እግዚአብሔርን። ክፉ ነገር አይንካቸው እግዚአብሔር ይጠብቃቸው ማለት ነው። ስላገኛት ብቻ እግዚአብሔር ይመስገን። ለማንኛውም ጋይዝ የዛሬው ቪዲዮ ይመስል ነበረ። ከተመቻችሁ ቪዲዮ ላይክ እና ሸር ማድረጋችሁን እንዳትረሱ። ለምታበረታቱኝ እህት ወንድሞቼ ደግሞ ከልብ ነው ማመሰግነው። ስትገቡ ሁላችሁም ላይክ እያደረጋችሁ ጀምሩ። ቪዲዮ በጣም ብዙ ሰው ታያላችሁ፣ ግን ላይክ ለማድረግ በጣም እንትን ትላላችሁ፣ ግን ላይክ ብታደረጉ ለእኔ ይጠቅመኛ ማለት ነው። ላይክ አድርጉ። እንዲሁም ለቤት ያዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ለምታበረታት በረታቱ ደግሞ ከልብ ከልብ ነው አመሰግነው። መልካም መልካም ሰዎች አላችሁ። መልካም ሰዎችን እግዚአብሔር ያብዛልን። ብዙ ተባዙ፣ ሰላማችሁ ብዙ፣ ትርፍ ይበልልኝ። ወዳችኋለሁ። ባይ ባይ። የዛሬው ቪዲዮ ይህን ይመስላል።